አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች፣ እንዴት አደራችሁ? እንዴት ቆያችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ፣ ሰላማችሁ ብዝት ይበልል ማለት ነው። በስደት አለም ላይ ያላችሁት ወንድሞች አላህ ሱብሃነወተዓላ ለሀገራችሁ ያብቃችሁ ማለት ነው። ይህ ሙቀት ተቋቁማችሁ እየሰራችሁ ላህ ያሰባችሁትን ያሳካላችሁ እላችኋለሁ ማለት ነው። ለዚህ ቪዲዮ ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ጀምሩ፣ የደውል ምልክቷን ይጫኗት ማለት ነው። ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ብዙ ጊዜ እንግዲህ እኔ በአጫጭር ቪዲዮዎች ምናምን ነው የምታወቀውና በአዲስ ድራማዎች ተወዳጅና ወቅት ወቅታቸውን የጠበቁ እንትን ቪዲዮዎች ነው ማለት ነው ይዤላችሁ እየመጣሁት ያለው። ዛሬ እንግዲህ ቆይማ አንስቲ ብዬ ሀሳብ አስቤ አስላስ ለምንድን ነው እኔ በጣም ብዙ ጊዜ የሆነ ኩሽና መስራት ከጀመርኩ ኪችን ነው የምሰራው። ስለዚህ ብዙዎቻችን ቡግሪ ወጣብናን፣ እንዲሁም ሳንሰራም ራሱ ሙቀቱ ወይም አየሩ ምናምን በመቀየር ወይም አንዳንድ ጊዜ ያ እሳት ላይ ብዙ ጊዜ ስንሆን ፊታችን የመበለዝ ወይም ማዳት የመውጣትና እንትን ይላል ማለት ነው። ስለዚህ ዛሬ እንግዲህ ይህ በደንብ ማለት ነው ፊቴ እንደስለስለስ እንዳለ ለስላሳና ሶፍት ነው። ሀዩቲ ምግብ እየሰራሽ እንደፊት ሻይ እንትና አላለም እንዴት አተበላችን ለምትሉ እኔ ምግብ መስራት ከጀመርኩ ኦልሞስት ወደ ሰባት ስምንት አመት ይሆነኛል ማለት ነው። የሚገርማችሁ ነገር ከኢትዮጵያ የመጣሁት ምግብ አለመስራ ነበር። ምክንያቱም ኢትዮጵያ ምግብ ቤት ስለምሰራ ብዙ ሰው ይፈራል የፊቴን ነበረ። ሀዩ ግን ፊትሽ እንዳይበላሽ፣ ሀዩ ግን እንደዚ እንዳይሆን፣ ሀዩ ግን ዘይቱ ተስማምቶሻን ሉኛ ማለት ነው። ያው በአንድ ጊዜ ሲሆን ደግሞ ሮስቶራንት ውስጥ ወይም ምግብ ቤት ስሰሩ ምሳም በአንድ ነው ተሰብስቦ የሚመጡ ቁርስም በአንድ ነው፣ ራትም በአንድ ነው። ሌሎቹ ክፍት ናቸው ማለት ነው። እያረፉ መስራት ይችላሉ ግን ያው ስራ አንድ ሰው በልቶ መሄድ ስላለበት በአንድ ነው ማለት ነው። ምሳሌ ስለዚህ ስለዚህ ሳሙና ዛሬ ላወጋችሁ መጥቻለሁ ማለት ነው። ይህ ሳሙና መጠቀም ከጀምር ሁልሞ ውስጥ አንድ አመት ሊሞላይ ነው ማለት ነው። አንድ የፊሊፒናት ሀያት ስለዚህ ፊቴ ያተበላሽም ብለሽ ችላ ማለት የለብሽም። ይህን ሳሙና ተጠቀሚውና እስቲ ዋለችኝ። በእርግጥም ፊቴ ምን የሚያክል እንትን ችፍታ ባይኖርበትም ግን ልስልስ ያለ አይደለም ደረቅ ነው ፊቴ ማለት ነው። ስለዚህ ይህን ሳሙናና ይህን ባልዚህ መጠቀም ከጀመርኩ ጀምሮ ማለት ነው ፊት የነውት የምሪ ሶፍት ቤቢ ፌስ ነው የሚያደርግላችሁ ፊታችሁን ማለት ነው። ማታ በባዝሊኖ እንዳለ ሙሉ ፊታችሁን ትቀቡትና ልስልስ እንደ ማሳጅ ታደርጉትና ትተኛላችሁ። ልክ ጠዋት ወደዛ ወደ ሳትሎ ተንቅልፋችን እንደተነሳን ፊታችንን በዚህ ፓፓየ ሳሙና ሙልጭ አድርገን ስንታጠበው በቃ ፊታችን እንዴት አባቱ እንደሚለሰልስ በአንድ ቀን በሁለት ቀን ለውጡ ማየት ትችላላችሁ ማለት ነው። ስለዚህ ዝጋግድ እያያችሁት የነበረው ከፍቸው ነው አንዱን ይሄ ሌላ ነው። እዚህ ሴትዬን ራሱ ሌላ ነገር አላስገዛትም። ይህንን ነው ማስገዛት ማለት ነው ሁሌም። ምክንያቱም በጣም አሪፍ ስለሆነ ለእኔ ስለተስማማኝ፣ ሁላችንም ደግሞ የምንቸገርበት ማለት ሰው ፊቱ ነው የሚታየው። ብዙ ሰው ፊቱ ሲበላሽ ወይም በሜካፕ እንትን ብሎ ነው የሚወጣው እና ከንፈራችሁን ራሱ ሶፍት ነው የሚያደርግላችሁ። ስለዚህ ከንፈራችሁንም ተቀቡት ማለት በቃ። ሙሉ ፊታችሁን ግን ለመቀባት ሞክሩ፣ አይናችሁ ምናምን። እስቲ ቀረብ አድርጌ እንትን እያልኩት በጣም ማለት እያስታውቃ ነው። ኦልሞስት ማለት ነው እንደዚህ እንትን ስራ። በእርግጥ እንትን አይደለም ማለት ነው። እንደዚህ ሽፍታችሁ ራሱ ሳይቀር እንደዚህ ግንባራችሁ በደንብ ማሳጅ አድርጋቸው። በደንብ ትንበሉት ከዛ በአጭር ጊዜ ለውጡን ታያት፣ አላቸው ማለት ነው። ስለዚህ ሀዩቲ እንዴት ፊትሽ እንደዚህ ያልተበላቸው ምናምን ለምትሉኝ ፓፓዬ ሳሙናን ምርጫዎት ያድርጉ ማለት ነው። ስለዚህ እንትን ነው ኢትዮጵያ ላይ ስታሆናቸው ብዙ ጊዜ የሱፐር ማርኬቱ ወይም የሱቁ ስለማታገኙት ወደ ፋርማሲያ አቅንታችሁ እንድትገዙ ጋብዛችኋለሁ ማለት ነው። በስደቱ ዓለም ለምትኖሩ እህት ወንድሞች ደግሞ ይሄንኑ በየሱፐርማርኬቱ ማርኬቱ ታገኙታላችሁ። ያው ልዩነት የለውም ሱፐርማርኬትም ማርኬትም እንትንም ብትገዙ እስካሁን ያው ፋፍሪካው አንድ ስለሆነ ጥሩ ነው። እስካሁን የተለየ አጋጣሚ ነገር የለም። በጣም አሪፍ ነው ማለት ነው እየተጠቀምኩት ያለው ስለዚህ እናንተም ተጠቀሙት። ያው ያወቅሁትም ማሳወቁ መልካም ነገር ነው። ስለዚህ እነዚህ ሳሙናዎችን ጠቅም ካገኙባቸው ፊቶች እንዳይበላሽ ከረዱ መካከል እንግዲህ ለስድስት ዓመት፣ አሁን ደግሞ ሙቀት ላይ በተለይ ኢቨን እኔ ብዙ ጊዜ ኩክ ማድረገው ራሱ ውጭ ላይ ነው። እንግዲህ ዱባይ አሁን ያለው ሙቀት ልናንተ አልነግራችሁም። ስለዚህ እዛ ኩክ እያደረኩ እንግዲህ እንደዚህ አይነት ጥርት ያለ ፊት መያዝ ከባድ ነው። ለማንኛውም ማሻላ ለራሴ ማለት ነው። ስለዚህ እንደዚህ ስስቴዋ ፎቶ ላይ በጣም ማለት ትክክል ነው ነጭ ነው የሚያደርግሽ ማለት ነው። ነጭ ቢያደረጉ እንኳ ቢቀር ማለት ከለርን ይቀይራል ማለት ሳይሆን ይህ ፊቶች ላይ ያለው ጉጉታ ነው የሚባለው። ብቻ አላውቅም፣ ብቻ እንደዚህ ቡጉር ቡጉሩን ባይሆን ሽፍታው ምናምን እንዲጠፋና ፍክት ያለ ፊት እንዲኖር ያደርጋል ማለት ነው። ስለዚህ ጠዋትና ማታ በታጠባችሁት ቁጥር እሱን መጀመሪያ እንትን ስትሉ ተመቀማታችሁ ቫዝሊን ተቀቡ፣ ሙሉ ፊታችሁን ማለት ነው። ታጥባችሁ በፓፓያ ጠዋትም እንደዛው ተቀቡበታችሁ። በፓፓያ ሳሙና በደንብ ታጠቡት። በእርግጠኝነት ነው እምላችሁ ትወዱታላችሁ። ይኸው እየቀረብኩ ማሳያችሁ። ምናልባት እንደውም ባለፈው ካዩ ግን እንዴት ነው እንደዚህ ያማረብሽ ምናምን እያላችሁ ነበር። ስለዚህ ይህን ስለምጠቀምነው ተጠቀሙ። ሰላም ዓለይኩም ወረህመቱላህ ወበረካቱ